አሰላሙ አለይኩም ወረህመቱላህ ወበረካቱ ሰላም ጤና ይስጥልኝ። የሃይመን ቲዩብ ተከታታዮች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ከእኔ ሁሉ ሰላም ነው። እንግዲህ ዛሬ በቪዲዮ ተከስቻለሁ። ዛሬ እንግዲህ በጣም ጠቃሚና ወሳኝ የሆነ ትምህርቶችን ወደ እናንተ ሸር ላድርግ መጥቻለሁ ማለት ነው። እንግዲህ አንድ ዶክተር ወንድማችን ስለ አንዳንድ ስለ ጤና እና ስለ ገንቢ ስለተለያዩ በሽታ ተከላካዮችን እንደዚያ ያስተዋውቅ አንዳንድ ማለት ነው ከሱ ጋር ሆኜ አንዳንድ ነገሮችን ሼር ላደርግላችሁ ፍቃደኛ ሆኜ መጥቻለሁ። እናንተም እንግዲህ ቪዲዮውን ፍቃደኛ ሆናችሁ እንድታዳምጡ በአክብሮት ጠይቃለሁ። ዛሬ እንግዲህ እኛ ብዙን ጊዜ ሻይ ተጠቃሚ ነን። በአብዛኛው ማህበረሰብ ሻይ ይጠቀማል። ሻይ ምን ያህል ጥቅም አለው፣ ጉዳትስ ምን ያህል አለው የሚለውን ዛሬ ከወንድማችን ጋር በቂ መረጃዎችን እንተነትናለን ማለት ነው። እንግዲህ ለአይመንቲብ አዲስ ከሆናችሁ ይሄን ቪዲዮ ስክሮል ማድረግ ሳይሆን አይታችሁ ሰብስክራይብ፣ ላይክ እንዲሁም አስተያየትና ይሁን ቅር ያላችሁ ነገር ካለ በኮሜንት አሳውቁኝ። በድጋሚ ቪዲዮ በአሪፍ ሁኔታ ብቅ እላለሁ ማለት ነው። እስኪ ቪዲዮውን አብረን እናዳምጠው። በጣም ጠቃሚ ነው። እንግዲህ ሻይ ከምንጠጣቸውም ሆነ ካለመጠጣታችንም ሆነ ከመጠጣታችን ጥቅሞች እና ጉዳቶችም አሉት። እንግዲህ ምን ያህል ያመዝናል? ጠቀሜታውን የሚያመዝነው፣ ጉዳቱን የሚያመዝነው አብረን እንከታተል። ዳይ ወደ ቪዲዮ 23 ወደ 125 ሺህ አድጓል ማለት ነው። ክበሩልኝ፣ አመሰግናለሁ። ዛሬ እንግዲህ ለእናንተ የማጋራችሁ የሻይ ጥቅምና ጉዳት ነው። በተለይ ብዙዎቻችን ሻይን ጠጣለን፣ ጉዳት እንዳለው ግን የማናቅ ብዙ ሰዎች አለን። ሻሂ በጣም ትልቅ ጉዳት አለው። ስለዚህ ጥቅሙ ምንድን ነው? ጉዳቱ ምንድን ነው? እንዴትስ ነው ጉዳት እንዳይኖረው አድርገን መጠቀም ያለብን የሚለውን ለእናንተ ዛሬ የማጋራችሁናል። የልብ ቅርጿን አሁንም አንዴ ነካ በማድረግ የላይ ክማት እንደ ጉድ አድርጉት ማለት ነው። ወደ መረጃዬ አቀናለው ማለት ነው። እንግዲህ ሻሂ በተለይ በብዛት ጉንፋን ሲይዘን ወይንም ደግሞ ብርድ በሚሆን ሰዓት እንዲሁም ከምግብ በኋላ ከምግብ ጋር በተለያየ ጊዜ ሻሂን እንጠቀማለን። ግን ስለ ጥቅሙና ስለ ጉዳቱ ስለማናቅ የማናቅ ሰዎች አለን፣ የምናቅም ሰዎች እኖራለን። ስለዚህ ዛሬ ጥቅምና ጉዳቱን እንድታቁ ለእናንተ ጀባ ብያችኋለሁ። ለብዙ ሰዎች ሻሂ የአመጋገብ ዋነኛ አካል መሆኑ ይታወቃል። በተለይ ደግሞ ጤናማ ስሜትን ያነሳሳል፣ እናም ጥምንም ያስወግዳል ማለት ነው። ነገር ግን ጎን ለጎን ጎጂ ባህሪያት እንዳለው ይታወቃል። በዚህም ረገድ የሻሂ ጉዳትና ጥቅሙን ማወቁ ለጤንነታችን እጅግ በጣም አስፈላጊ ሆኖ ስላገኘሁት ነው ዛሬ ይህን ነገር ይዤላቸው የመጣሁት። በመጀመሪያ እንግዲህ የሻሂ ጥቅሞች ምንድን ናቸው፣ ሻሂ መጠጣት ምንድን ነው የሚጠቅም የሚለውን እናያለን ሻሂ ከሌሎች ምርቶች ውስጥ የማይገኙ በርካታ ምግቦችን ያካትታል። ፍሎራይድ፣ ማግኒዚየም፣ ካልሲየም፣ መዳብ፣ ብረት፣ ዚንክ። ተፈጥሯዊና ጥራት ያለው ሻሂ በተወሰነ ጊዜ ብቻ በሰውነት ላይ በጎ ተጽዕኖን ያኖራል ማለት ነው። እነዚህን ነው እንግዲህ ከሻሂ በምንጠጣበት ጊዜ ከላይ ይጠቀሱ። እንግዲህ እንዳዳመጣችሁ ነው። ሻይ እኛ በአብዛኛው ሻይ እንደ ጉዳትም እንደ ጥሩ ሁኔታም እናየዋለን። እንግዲህ ከጥቅሞቹ እንግዲህ ወሳኝ ነገር ነው ስንል እርጅናን የመከላከልም እድል አለው ብዙ ለእኛ ለምሳሌ የጉሮሮ እንትን ማለት አንዳንድ ጊዜ ጉንፋንም የማያስይዘን ጉሮሯችን ላይ አንዳንድ የመሻከር እድሎችን እንዳይቆዩብን በሽታዎች እንዳይኖሩብን ወይም ደግሞ እንደዚህ አይነት ነገሮች እንዳይከሰቱብን ያደርጋል። ግን ሻይ በነገራችን እርጅናን ይከላከላል ስንል በጣም እንጃ። እኔ ሻይ ብዙን ጊዜ ማስበው በቃ አለ አይደለ፣ ስኳር እንዳሁ እንደዚህ በዛ ብሎ ሲጠጣ የሆነ ለስኳር በሽታ ያጋልጣል፣ የተለያዩ ለልብ ድካም የተለያዩ የሰውነት አካላችንን ለድካም ያጋልጣል የሚል እንትን ነበረኝ። እንግዲህ ሻይ ደካማም ጎን አለበት፣ ጥቅምም አለው፣ ጉዳትም አለው። ይህንን ጥቅሙንም ስናየው እና ጉዳቱንም ስናየው ደግሞ ኦልሬዲ እንደዚህ ለአንዳንድ ጠቃሚ ነው ይባላል። እንግዲህ ከጥቅም ውጭ ደግሞ ጉዳትም ያው እንዳለው እንግዲህ ኢቭን እኔ እንደማስበው እንደራሴ እንደራሴ ሻይ በአብዛኛው አብስቶ የሚጠቀም ሰው ለደም ግፊት ለተለያዩ ለጨጓራ ራሱ እና ለተለያዩ ለልብ ድካም ያጋልጣል። ነበረ እንግዲህ ብዙን ጊዜ እኔ በራሴ እንትን የሚጠቀመው ማለት ነው። ብዙን ሻይ አልጠቅም በእንደዚህ ይህን ይህን እየፈራው ማለት ነው ቸው እንደ ፍሎራይድ፣ ማንጋኒዝ፣ ካልሲየም፣ መዳብ፣ ብረት፣ ዚንክ የመሳሰሉትን ነገሮች ከሻይ ውስጥ እናገኛለን ማለት ነው። እርጅናን ይከላከላል። በውስጡ ቫይታሚን ኢን ይዟል። እንዲሁም ደግሞ የጉሮሮ መቁሰልና ሌሎች የቫይረስ ኢንፌክሽኖች እንዳይከሰቱ ይከላከላል። በተጨማሪም ደግሞ ድካም፣ እንግዲህ የጉሮሮ መቁሰል ራሱ እንግዲህ ጉሮሮ መቁሰል በእንዴት ያስረቃል? ያው በሙቀት ኃይል ነው። ሻይ እንግዲህ ራሱን የቻለ ሙቀት አለው። የሰውነት ኢነርጂ ሳይሆን የራሱ ሙቀት አሉ። በዛ በሙቀት የምንጠቀመው ኃይል ያው ጉሮሯችን ላይ አንዳንድ የተለያዩ ቁስሎች እንዳይኖሩ ያደርግልናል ማለት ነው። የራሱን ፓወር ቢኖረውም ፓወሩን ደግሞ ኢነርጂ ወይም ደግሞ ሙቀት የሚሰጠው እሱ በሰውነታችን አካል ውስጥ ሲገናኝ ወይም ደግሞ ሲሰራጭ ነው። ያስታግሳን ያስታግሳል ማለት ነው። ሻይ እንግዲህ ጥቅሞቹ እነዚህ ናቸው። ሻይ በመጠጣት የምናገኛቸው ቫይታሚኖችም እንዲሁም ደግሞ ለጉሮሮ መቁሰል እንዲሁም የተለያዩ ኢንፌክሽኖች እንዳይከሰቱ ይከላከላል። በተጨማሪም ደግሞ ድካምን ያስታግሳል ማለት ነው። ጉዳቱስ ምንድን ነው? ሻሂ የሻይ መጠጣት እንግዲህ ድካም አለው ነበር። እኔ በራሴ ብዙ ጊዜ የማስበው ሻይ መጠጣት የልብ ድካም እና አንዳንድ ለምሳሌ ሻይ አበስተን የምንጠቀም ከሆነ ለሩጫ ራሱ ትንሽ እንደዚህ ፓወር ያለው ሩጫ ካሮጥ የሆነ ልባችን የማፈን እና ብዙ በቃ ኦክሲጅን ኦክሲጅናችን በቁጥጥር ስር እንደሚያደርገው ነበረ ብዙን ጊዜ የማስበው። ግንም ይሄ ነገሮች ይከሰታሉ። ረዲ እንደው ሁላችሁም እስኪ ሞክሩት። ሻይ አብስቶ የሚጠጣ ሰው እና ጣፋጭ አብስቶ የሚበላ ሰው ሩጫ ብዙ አይደለም በጣም በቃ አስፈላጊ የሆነ ሩጫ ለማምለጥ የሚወሰነ ሩጫ ላይ ሲሮጥ የልብ ማፈንና ድካም ነው፣ በቃ ስሜቱን የሚያሳየ በዛን ሰዓት። ይሄ ማለት ጣፋጭና እንደዚህ ሻይ ብስጥ የሚጠጣ እንደዛ ነበር። እኔ በራሴ ግን ይሄ ነገር ደግሞ እናንተስ ኮሜንት ላይ